ሰላም የተከበራችሁ የሀዲያ ቴሌቪዥን ተከታታዮች የ1446 ኛውን የኢድ አልፈጥርን ባል ምክንያት በማድረግ የአንሳር መስጅድ ውስታዝና ሙዲር ጋር አጠራ ያለ ቆይታ እናደርጋለን እስከ ፕሮግራማችን ፍጻሜ አብራችሁ እንድትቆዩ የአክብሮት ግብዣችን ነው በቅድሚያ ራሱን ከማስታወቅ ምንጀምር ብስምላህ ስሜ ውስታዝ ስሩር ከድር ይባላል የአንሳር መስጅድ ውስታዝ ና ኢማም ነኝ የምድረሰው ደግሞ ሙዲር ነኝ እሺ አመሰግናለሁ እንደ መነሻ

ትልቅ ኒዕማ ነው ረመዳንን መድረስ ማለት። ከዛም ጾሙ ተራዊሑን ሰላት ሰግዱ ማታውን ቁሙ። ይሄ ወንጀልን የሚያስምር ትልቅ የሆነ ኒዕማ ነው። አሁን ደግሞ እንደ መነሻ ያነሳው ደግሞ ሀሳብ ነሺዳ ምንድን ነው ስለሚለው፣ ያው ነሺዳ ማለት ግጥምን ረፎ ሶውቲ ቢሽዕሪ ማዕ ታሕሲን፣ ድምፅን ከማሳመር ጋር ድምፅን ከፍ አድርጎ ግጥምን ማንበብ ማለት ነው። ነሺዳ ማለት ግጥምን ማንበብ እና ይህ ነሺዳ የተለያየ ነገሮችን የሚያካትት ሊሆን ይችላል። ስለ ሰላት ሊሆን ይችላል። ስለ ጀነት ሊሆን ይችላል። እንግዲህ ይህንን ነሺዳ ማንበብ ድምፅን ከፍ አድርጎ መናገሩ ማንበቡ ይሄ ምን ይባላል? ነሺዳ ተብሎ ይባላል። ግጥም ነው። በነገራችን ላይ ግጥሙ ደግሞ ስለ ተለያዩ ነገሮች የሚያተኩር ሊሆን ይችላል። ይህ ነሺዳ የሚባለው ነገር በነቢያችን አለይሂ ሰላት ወሰላም ዘመን የነበረ እሳቸው ፊት ላይ የተነሸደ የሆነ ተግባር ነው። ነቢያችን ሰለላሁ አለይሂ ወሰለም አክመካ ላይ አስራ ሶስት አመታቶችን ህዝቦቻቸውን እንግዲህ ድቅድቅ ባለ ጨለማ በነበሩበት ሰዓት ህዝቦችን ያንን በሙሉ ዳዕዋ እያደረገው እየጠሩ በነበሩበት ሰዓት እንግዲህ የተለያዩ ችግሮች፣ መከራዎች፣ ሙሲባዎች ብዙ ነገሮች ደረሱባቸው እና ከዛ በኋላ ከአስራ ሶስት ዓመት በኋላ ሂጅራ እንዲያደርጉ ወይም ስደት እንዲያደርጉ ትዕዛዙ መጣ፣ ተፈቀደላቸው። ከዛ ወደ መዲና ሲሄዱ ነቢያችን ሰለላሁ አለይሂ ወሰለም የመካ ህጻናቶች፣ ሴቶች፣ መካ ሰዎች በአጠቃላይ ተሰብስበው ጠላዕ አልበድሩ አለይና ሚንሰንያቲ ልወዳዕ እያሉ እየነሸዱ ተቀበሏቸው። ከዛም ይህ ነሺዳ የሚባለው ነገር እንግዲህ የሚበረታታ የሚፈቀድ የሆነ ተግባር ነው። እስልምና ላይ ሰዎችን በመልካም ለማዘዝ ከመጥፎ ለመከልከል የምንጠቀምበት የሆነ ትልቁ ማለት ነው የዳዕዋ ምንድነው የዳዕዋ አንዱ መንገድም ጭምር ነው፣ አንዱ መስመርም ጭምር ነው፣ ነሺዳ ተብሎ የሚባለው ነገር። ይህንን ነሺዳ ለብቻ ማለት ይቻላል፣ በጀማ ማለት ይቻላል። እንግዲህ ለነቢያችን ሰለላሁ ዐለይሂ ወሰለም ትልልቅ ገጣሚዎች ነበሯቸው። ለምሳሌ እና ሐሳን ብን ሳቢት የሚባሉ እና አሚር ኢብኑ አልአክዋ እና አንጀሻ እና አባስ ብን አብዱል ሙጣሊብ እና ናቢጋተ ልጃዕድያ ትልልቅ ሰሃቦች ነበሩ። ነቢያችን ሰለላሁ ዐለይሂ ወሰለም በተለያየ አይነት ሁኔታ እሳቸውን ያወድሱ ነበረ። በጀማ ማለት ይቻላል፣ ይህንን ነሺዳ በጀማ ማለቱም። እንግዲህ ነቢያችን صلى الله عليه وسلم መዲና ከመካ ተሰዶ ወደ መዲና በሄዱ ሰዓት የመዲና ሰዎችም እዛ በጣም አተቀበለው እያስተናገዷቸው በጣም እየከደሟቸው ነበረ። ይህ አልበቃ ብሎ ደግሞ የመካ ሰዎች ሙሽሪኮች ተሰብስበው ምን ለማድረግ ለማጥቃት ወዴት መሄድ ጀመሯል፣ ወደ መዲና እየሄዱ ነበረ? በዚህን ሰዓት ሰዎች ሰሃቦቻቸውን አማከሩ፣ ምን እናደርግ፣ ምክንያቱም ጠላት እየወረረን ነው እንግዲህ ከአስር ሺህ በላይ የሚሆኑ ሰራዊቶች ነበር እየከበቧቸው ነበርና ምን እናደርግ ብለው ሲሏቸው ሀሳብ ሲያማክሩ ሰልማን አልፋሪሲ የሚባል የፋርሱ ሰልማን ሂጅራ አድርጎ ከመጡት ስዴት አድርገው ከመጡ ሰዎች መካከል አንዱ ነበርና ምን አሉ? አይ በቃ እኛ ሀገራችን ላይ ሲወረር የምንከላከልበት አቅም ሲያጥረን መዲናው ከተማችን ዙሪያው ላይ ጉድጓድ ነው የምንቆፍረው አሉ። ጉድጓድ እንቆፍራለን አሉና በቃ ጉድጓድ የምንቆፍር ተብሎ ተስማሙ። በዚህ ሰዓት ጉድጓዱ መቆፈር ተጀመረ። በጣም ብዙ ሰዎች ነበረ፣ እንግዲህ በአስር ሺህ የሚሆኑ ሰራዊት ነበረ፣ አይሁዶችን ጨምሮ ሙሽሪኮች በአጠቃላይ ለማጥቃት እየመጡ ነበረ። እና በዚህ አይነት ሁኔታ በጣም ተቸጋግረው በነበሩበት ሰዓት ላይ ጉድጓዱ እየተቆፈረ ነው። እየተቆፈረ ባለበት ሰዓት የድካም ስሜት አለ፣ ረሃቡ አለ፣ ተወቋዓት አለ፣ ደግሞ አሁን በአሁን ጠላት ይመጣል የሚለው ያ ፍርሃት አለ። እንደውም አንዳንድ ልባቸው ያላመኑ ሰዎች፣ የማስመሰል ብቻ ከላይ ያመኑ ሰዎች እንደውም ምንም ምክንያት ሳይኖራቸው እያስፈቀዱ እየሄዱ ነበረ። እንግዲህ አላህ ሱብሓነሁ ወተዓላ ይሄንን ሲያጋልጣቸው ምን አለ? ኢዩሪዱ ለኢላ ፍራራን ይላል። ሽሽትን እንጂ ሌላ ነገር አልፈለጉም። አሁን በዛን ሰዓት ይህንን የረሀብ ስሜት የድካሙን ሲያዩ ነቢያችን አለይሂ ፈደሉ ሰላቱ ወሰላም ምን አሏቸው? ያውለችን ሽዕራ አለ የሆነ ግጥም አሉ፣ ነሺዳ። ያቺ ምንድነች? አላሁመ ላ ዐይሸ ኢላ ዐይሹል አኺራ ፈግፊርሊ ልአንሳሪ ወልሙሃጅራ። ጌታዬ ሆይ እንደው ኖሮ ማለት እኮ የአኸራው ነው አሉ፣ የአኸራ ከቀጣዩ ህይወት ነው። ይሄ ዱንያ ሰው ይቸገርም ይለየዋል፣ በሞት ልክ እንደዚሁም ደግሞ በተድላ በቅንጦትም ቢኖር እንግዲህ ይለሚለየው የሆነ ነገር ነው ኑሮ የሚባለው ነገር ከአኸራ በኋላ እንግዲህ ከሞት በኋላ ያለው ነው ብለው ከዛ ቀጣይ ደግሞ ምን አሉ፣ ለሙሀጅሮችና ለአንሳሮች ወንጀላቸውን ማራቸዋሉ። እንግዲህ አንሳር የሚባሉት ሙሀጅር የሚባሉት አሁን እንዳነው ነው ሀገራቸው ላይ እስልምናቸውን እንግዲህ ሃይማኖታ ማኖ ሃይማኖታዊ ተግባራቶቻቸውን ከመፈጸም ተከልክለው ታቅበው ታግደው እየተቀጡ እየተሰቃዩ የተገደሉ በነበሩበት ሰዓት ላይ አላስ በጣም መከራው ሲበረታባቸው ወደ መዲና የተሰደዱት ለማለት ነው። መሐጅር የሚባሉት አንሳር የሚባሉት ደግሞ እነዛን ተቀበለው ካላቸው ነገር አካፍለ እንደም ቁርአን ሲናገር አላህ በቁርአኑ ሲናገር ምንድነው የሚለው? ወዩእሲሩነ ዓላ አንፉሲሂም ወለው ካነ ቢሂም ኸሳሳ ይላል። እንግዲህ በጣም እነሱ ችግር ቢኖርባቸውም መከራ ቢኖርባቸውም ከራሳቸው እነሱን ያስቀድማሉ ነው ያለው። እና እነሱን እያስቀደሙ እነዛን የተቀደሙት እንግዲህ አንሳር ይባላሉ እና

እኛ ማለት ለነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ቃላችንን የሰጠን ቃል የገባን ሰዎች ነን አሉ። በህይወት እስካለን ድረስ እንግዲህ ለሳቸው ለመከላከል ጂሀድ ለማድረግ የአላህን ቃል ከፍ ለማድረግ እንግዲህ ቃል የገባን ሰዎች ነን በማለት ለዛ ለነቢያችን ሰለላሁ ዐለይሂ ወሰለም ላሉት ለቀረቡዋች ላቀረቡላቸው ላሉላቸው ለነበረው ግጥም ምላሽ ሰጡ። ማለት በእንደዚህ አይነት ሁኔታ ይሄ ነሺዳ ተብሎ ው ይጠራል። ይሄ ነው እንግዲህ ነሺዳ የሚባለው። እሺ አመሰግናለሁ። ነሺዳ አይነቶች አሉት። እስኪ ስለን አይነቱ ደግሞ እናንሳና ሺዳ የሚባለው ነገር ግጥም ነው ብለን እስካለ እንደረስ ግጥም ነው ብለናል። ያንን ግጥም ድምጽን ከፍ አድርጎ መናገር ነው ብለናል፣ ነሺዳ የሚባለው ነገር። ስለዚህ ያ ግጥም ደግሞ ስለምንድን ነው የሚናገረው? ነው ያ ግጥም የሚናገረው ስለ ጀነት ሊሆን ይችላል፣ ስለ ጀሀነም ሊሆን ይችላል። ልክ እንደዚህ የሚናገረው ስለ አላህ ሲፋቶች፣ ስለ አላህ ባህሪያቶች ሊሆን ይችላል። መድህ ሊሆን ይችላል፣ ነቢያችንን ነቢያችን መሐመድን ሰለላሁ ዐለይሂ ወሰለምን ማወደስን ሊሆን ይችላል። ልክ እንደዚሁም ደግሞ ስለ ማህበራዊ ኑሮ ሊሆን ይችላል፣ ስለ እንግዲህ ሀገር ጉዳይ ሊሆን ይችላል፣ ስለ ሰርግ ሊሆን ይችላል እንግዲህ ባህል ለምስቱ የሚገጥምላት የሆነ ግጥም ሊሆን ይችላል። እንግዲህ ከዛ አኳያ ስም ልንሰጠው እንችላለን። ይሄ የሰርግ ነው ልንል እንችላለን። ይሄ ደግሞ ሀይ፣ ይሄ ስለ ጅነት የተገጠመ ነው ልንል እንችላለን። ይሄ መድሕ ነው ብለን ልንል እንችላለን። ነሺዳ አይነቶቹ በእንደዚህ አይነት ሁኔታ መከፋፈል እንችላለን። ኡስታዝ ነሺዳን በዜማ እስኪ ለተመልካቾቻችን አጠራ አድርገው። አወየው ነቢ፣ አወየው ነቢ፣ አወየው ነቢ፣ አወየው ነቢ ሙሐመድ ነቢ ሰላም አለይኩም

ያ ጣሀ ያሲን ያዚናተና ነዊር ባጢኒ ቢዛከ ሰና ሙሐመድ ነቢ ሰላም አለይኩም። አወየው ነቢ አወየው ነቢ አወየው ነቢ አወየው ነቢ ሙሐመድ ነቢ ሰላም አለይኩም። እሺ ተመልካቾቻችን አብራችሁን እየቆያችሁ ስላላችሁ እጅግ አድርገን እናመሰግናለን። ከስቱዲዮ ደግሞ የበዓል ነሺዳ ተከታትለን እንመለሳለን። አብራችሁን ቆዩ።

ዒድ ሙባረክ ዓለይና ወዓለይኩም። እዝነት ፍቅርን ተላፍሰን የችግረኛን ደጃን ኳግተን ካለን ምንቸረው ሳቅ ውዴታ ዛሬ ነው ቀኑ የኛ ደስታኸ ዒድ ሙባረከ ዒድ ዒድ ሙባረከ ዒድ

ረ ይም ተመለሰናል። የተከበራችሁ ተመልካቾቻችን 1446ኛውን የኢዳ አልፈጠር በዓል ምክንያት በማድረግ ቆይታችን እያደረግን እንገኛለን። ለመላዩ እስልምና ተከታዮች እንኳን ለ1446ኛው የኢዳ አልፈጠር በዓል በሰላም አደረሳችሁ፣ በሰላም አደረሰን። ኡስታዝ እንግዲህ ስለ ነሺድ አንስተናል። አሁን ደግሞ ስለ መንዙማ ብናነሳ መንዙማ ማለት ምን ማለት ነው? እንግዲህ ቅድም ስለ ነሺዳ አንስተናል። ነሺዳ ግጥም ነው ብለናል። መንዙማ ማለት እንግዲህ ነዝም ከሚለው ከአረብኛ ቃል የመጣ ነው። እንግዲህ በጥቅሉ በሁለት አይነት ሁኔታ ማየት እንችላለን። ይሄ መንዙማ የሚባለው ነገር አንድ መንዙማ በጥቅሉ እንደ አረብኛ ተረጓጉሙ መንዙማ ማለት ግጥም ማለት ነው። እንግዲህ ነዝም ማለት ግጥምን መደርደር እንደማለት ነው ወይም ደግሞ በተደጋጋሚ የሚመጣ አንድ ርዕስ ተነስቶ ከዛ በኋላ በተደጋጋሚ የሚመጣ የሆነ ነገር መንዙማ ተብሎ ይባላል። ይህ እንደ በጥቅሉማ ስለተለያየ ነገር ሊያነሳ ይችላል። አሁን እንዳልነው ነገር ግን ነው ወደ መንዙማ የሚባለውን ነገር እንግዲህ ተደጋጋሚ ነገሮች ያሉበት ለማለት ነው። ይሄ መንዙማ اسم المفعول ነው ያው የተገጠመ የሆነ እንግዲህ ግጥም ለማለት ነው። ይሄ መንዙማ ደግሞ እንደ ሀገራችን ስንመጣ በስፋት የሚታይ ከድሮ ከመሻይኮቻችን ጀምሮ እንግዲህ የተጻፈ የተባለ የነበረ በጣም ትልቅ የሀገር ቅርስም ጭምር ነው። ይሄ መንዙማ የሚባለው ነገር ብዙ መሻይኾች በድሮ ምንም አይነት የሚዲያ አይነት ባልነበረበት ጊዜ ህዝቡን ደግሞ ለእያንዳንዱ እየደረሱ ማለት ነው መልእክትን ማስተላለፍ የማይቻልበት በነበረ ጊዜ መውሊድ እያሉ የተለያየ ፕሮግራም ሀድራ ምናምን እያሉ ህዝቦችን፣ ህዝቡን በአጠቃላይ እየሰበሰቡ ይጠራሉ። እነዛ ህዝብ ደግሞ ማለት ነው ስለ እስልምና ስለ አላህ ስብሃነው ተዓላ ስለ ነቢያት ስለ ነቢያችን ሰለላሁ አለይሂ ወሰለም እና እያስተመሩ ማለት በእንደዚህ አይነት ሁኔታ ህዝቡን እያነሸጡ መንዙማ የሚባለው ነገር፣ በነገራችን ላይ መንፈሳዊ ዜማ ማለት እንችላለን። የማነሸጥ ባህር ያለው የተለያዩ ነገሮችን ማለት ሃይማኖታዊ እምነቶች እውቀቶችን የምናነሳበት የሆነ ነው። መንዙማ ደግሞ አምር ማዕሩፍ ቢል ማዕሩፍ ነህይ አኒል ሙንከር። እንግዲህ ትልቁ ከመልካም በመልካም ማዘዝ ከመጥፎ መከልከል የሚባለው ነገር በሰፊው የሚንጸባረቅበት የሆነ ነገር ነው። መንዙማን ብና እያንዳንዱ ላይ አሁን እንኳን በቅርብ ጊዜ እንዳሉት እንደ ሸክ መሐመድ አቡ ሃምዛ እንግዲህ ሌሎችም ስለ ሞት የገጠሙት ግጥም አለ፣ ስለ ጀነት የገጠሙት አለ፣ ምሳሌ ስለ ሰላት የገጠሙት አለ፣ ስለ ትዳር፣ ስለተለያየ ነገር፣ ስለ ሰርጌታ የገጠሟቸው ግጥሞች አሉ እና በእንደዚህ አይነት ሁኔታ መንዙማ ይባላል። በድቤ አድርጎ ማለት የሚያቀርቡት የሆነ ነው። መንዙማ ተብሎ የሚባለው መንዙማ ይሄ ነው። እሺ ቀጥለን የምናነሳው ኡስታዝ መንዙማና ነሺዳ ተመሳሳይነት አለው ማለት ይቻላል። ምናልባት ተመሳሳይነትና የሚያመሳሰላቸው ነገርና የሚያላያቸው ነገር ካለ እስኪ ለተመልካቾቻችን እንዲያገሩ። ጥሩ ጥያቄ ነው። መንዙማና ነሺዳ እንግዲህ የሚያገናኛቸው ነገር ምንድን ነው? አንድነታቸው ምንድነው? የሚለያዩበትስ ነጥብ ምንድን ነው ስለሚለው፣ ሁለቱም ግጥሞች ናቸው። አንድ የሚያደርጋቸው ነገር አለ። በእርግጥ እንግዲህ ዘጠና በመቶ አንድ ናቸው። ነሺዳ እና መንዙማ አንድ ናቸው። ምክንያቱም ሁለቱም ስለ ሃይማኖታዊ ነገሮች የሚያጠኑ ናቸው። ስለ ሃይማኖታዊ ነገሮች፣ ስለ እስልምና ያለውን ነገር ምንም የሚያጠኑ ናቸው። ስለ ነቢያችን ሰለላሁ ዓለይሂ ወሰለም መድህ እሳቸውን ማወደስ፣ ቅድም አይተናል በነሺዳ በግጥም መልኩ ማለት ይሉ ነበረ። እንግዲህ ሰሃቦቻቸው ከሰሃቦች ጊዜ ጀምሮ ያለ ተግባር ነው። ነሺዳውም በነብዩ ሰለላሁ ዐለይሂ ወሰለም ጊዜ ተነሽዷል። ድቤውም በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ ተመቷል። እዩ ሱና የሆነ ተግባር ነው። ምንም ሸክ የሌለው ጥርጥር የሌለው ነቢያችን ዐለይሂ ሰላቱ ሰላም በተለያዩ ሐዲሶቻቸው የዘገቡት የሆነ ነው። ድቤ ይመቱ እንደነበረ እዛኔ ብሏቸዋል። ለሰሃቦች ምን አሉ? ሰርጋችሁ መስጂድ ውስጥ አድርጉት። ልክ እንደዚሁም ደግሞ ድቤ የምትቡበት አሉ ኢብሪቡ እንግዲህ አለህ ዱፍ አሉ ድቤን የምትቡበት አሉ። ይሄ ድቤ መምታትም በዛን ሰዓት ማለት ይሄ ለሴት ለወንድ የሚባል ኻስያ ይለው ይሄ ድቤ መምታት የሚባለው ለወንድም ለሴት የሚፈቀድ የሆነ ተግባር ነው። እንደ በዓላቶችን ማለት ነው ጠብቆ ለምሳሌ ዒድ ሊሆን ይችላል ዒድ አልአድሃ ሊሆን ይችላል ዒድ አልፍጥር ሊሆን ይችላል የሆነ ሙናሰባቶችን ብቻ ሆነ እንግዲህ ምክንያትን በማድረግ ይሄ ማለት ይሄ በድቤ ምናምን ሲሆን መንዙማ ይባላል። ነሺዳ ደግሞ ያለ ድቤ ምናምን ሲሆን ነሺዳ ይባላል። ለሁለቱም ለየት ያለ ራሳቸው የአቀራረብ እንግዲህ ይዘል ተዘይብ ያላቸው ሁለቱም የይዘት ጉዳይ እንግዲህ ሁለቱም የየራስ ዜማ አላቸው። የየግል ለሁለቱም የራሱ ዜማ ያለው የራሱ ያቀራር ዘይቤ ያለው። ይሄ ነሽዳ ለሚባለው ነገር የራሱ ያቀራር በዘይብ ዘዲ የራሱ ስልት አለው እንግዲህ። ይዘታቸው ትንሽ ቢቅ ተቀራራቢ ቢሆንም የተለያየ ነው። ነገር ግን አንድ የሚያደርጋቸው ትልቁ ነገር ስለ ሃይማኖታዊ ጉዳይ የሚያነሱ መሆናቸው ነው። ስለ ሃይማኖታዊ ጉዳይ ብቻ አይደለም፣ ህዝቡን ማለት ነው መሐባ በመካከሉ እንዲኖር መቀራረብ፣ መተሳሰብ፣ መደጋገፍ እንዲኖር ያንን የሚያስተምር የሆነ ተግባር ነው መንዙማ ተብሎ መንዙማ ለነሺዳ የሚባለው ነገር ተመሳሳይነታቸው፣ አንድነታቸው ይሄ ነው። እሺ እና እንግዲህ ባል ነው ምናልባት መንዙማንም ደግሞ ለተመልካቾቻችን አጠራርገው እስኪ በዚህ ቢሉልን እንግዲህ ያው ከባድ ነው እንግዲህ ያው ትንሽ ልሞክረው እስኪ እንግዲህ አህሉ ባልሆንም ቀደምት ዑለሞች ያው ነሺዳ መንዙማ ለማለት አይቃ ማለት ነው ይፈሩ ነበር ይላሉ። ምክንያቱም ይሄ ትልልቅ ሰዎች የነቢያችን ሰለላሁ ዐለይሂ ወሰለም ሙሐባ የነበራቸው ጠለቅ ብሎ በዛ የገቡ ሰዎች እነዚህ ናቸው። ምክንያቱም ያንን ስራ ሰራ ለማስተዋወቅ ያክል ትንሽ አይነት እንጂ እኔ ያው መድፈርም እንግዲህ ተገቢም አይደለም። ሲጀመር የመንዙማ የሚባለው ነገር ትልልቅ የሆነ ሰዎች ስራ ነው። እንግዲህ ያው ትንሽ እነሱ ከገጠሙትና እነሱ ካሉት መካከል ትንሽ

ተመልሰናል ተመልካቾቻችን። አብራችሁን ስለሆናችሁ እጅግ አድርገን እናመሰግናለን። ኡስታዝ እንግዲህ ስለ መንዙማና ስለ ነሺዳ ስናነሳ እየተፈቀደላቸው ሰዎች አሉ ወይ? ከእድሜና ከፆታ አንጻር እንዴት ይታያል? ያው ነሺዳ እንግዲህ ያው ስለ ሃይማኖታዊ ጉዳዮች እስከሆነ ድረስ መንዙማ የሚባለውም ስለ ሃይማኖታዊ ጉዳዮች እስከሆነ ድረስ ይህንን ሃይማኖታዊ ነገሮች ጥንቃቄ ያስፈልገዋል፣ በጣም ጥንቃቄ ያስፈልገዋል። እንግዲህ ከዚህ በፊት የተገጠሙ አይነት ግጥሞች ከዚህ በፊት በነበረው አይነት ዜማ ምናምን ከሆነ ትንሽ ማለት ያው ትንሽ ዑለሞች ቅድም ያነሳሁት ሀሳብ አለ፣ ትንሽ ይከብደኛል ማለት ያልኳችሁ ዑለሞች ከመከባበር አኳያ፣ ለዛ ነገር በጣም ቦታ ከመስጠት አኳያ፣ በጣም እየተነገረ ያለው ስለ ነቢያችን ሰለላሁ ዐለይሂ ወሰለም፣ ነቢያችን ዐለይሂ ሰላቱ ወሰለም፣ በዛ ልክ ወደን መገኘት መቻል አለብን። እሳቸው ለኛ ሲሉ ያለቀሱ፣ ለኛ ሲሉ እንግዲህ የተሰቃዩ፣ ለኛ ሲሉ እንቅልፍ ያጡ፣ ለኛ ሲሉ ብዙ መከራ ስቃይ የደረሰባቸው ናቸው። ነቢያችን አለይሂ ሰለላሁ ዐለይሂ ወሰለም ማለት ነው እና ያን ደግሞ ለሳቸው የሳቸውን ስም ስናነሳ ስለሳቸው ስንናገር ትልቅ ሁርማ ያኒ ክብር ሊኖረን ይገባል፣ ቦታ ልንሰጠው ደረጃ ልንሰጠው ይገባል። እና ከዛ አኳያ እንጂ በእድሜና በጾታ የተለይ ነገር የለው። ባይሆን ሴቶች ከሆኑ ለብቻቸው ምናምን ከሆኑና ድምጻቸውን በጣም ማለት ድምጽ ቅላጼ ምናምን ሳይጨምሩ ድምጻቸውን ሳያሰማምሩ ቢሉ ኤነሺዳውን ግጥሙን ቢሉ ችግር የለው። ነገር ግን ፊት ለፊት ሚዲያ ላይ እንደ ህዝቦች ወንዶች ምናምን ባሉበት ቦታ ላይ እንግዲህ ህጻናቶች ምናምን ከሆኑ ችግር የለው። ነገር ግን ህጻናቶች ከለሆኑ አጅነቢ እንግዲህ ከሆኑ አይቻልም፣ አይፈቀድም። ይሄ በግል ግን ማለት ይችላሉ። ሴቶች ብቻ በተሰበሰቡበት ቦታ ማለት ይችላሉ። ህፃናቶች ከሆኑ እንደዚህ መድረክ ምናምን ባለበት ቦታ ላይ ደግሞ ለአቅመ አዳም ያልደረሱ አይነት ህፃናቶች ከሆኑ ሴቶችም ቢሆኑ ማቅረብ ይችላሉ፣ ወንዶች ማቅረብ ይችላሉ። ነሺዳውንም መንዙማውንም ችግር የለውም። እንግዲህ ከእስልምና አኳያ ይቻላል፣ ይፈቀዳል። በነቢያችን ሰለላሁ ዐለይሂ ወሰለም ዘመን ያው ሴቶችም ጭምር ብለዋል። አሁን ቅድም ስንል ጠላ አለ በድሩ አለይና እያሉ የተቀበሉት ሴቶችም ጭምር አሉበት። ሴቶችም ተሰብስበው ነው። ሴቶች አሉ፣ ህጻናቶች አሉ፣ ትልልቅ ሰዎች አሉ። ትልልቅ ሰዎችም ደግሞ ቅድም በሰፊው አይተናል። እነ ሐሳን እነ አሚር ኢብኑ አልአክዋ ሌሎችም፣ ሌሎችም የገጠሙ መሆናቸውን ተናግረናል። ሰሃቦችም ደግሞ እንዶቸ ተቀበጠቀ ሉ ከነቢያችን ሰለላሁ ዐለይሂ ወሰለም አብረው ይህንን ነሺዳ ይሉ እንደነበር አይተናል። እና ከዚህ አኳያ እንጂ ሐራም የሆነ የተከለከለ የሆነ ውግዝ የሆነ ተግባር አይደለም ለማንም ማለት ነው። ግን ይህንን ስንል ጥንቃቄ ያስፈልገዋል፣ በጣም ክብር ያስፈልገዋል። ቦታ ሰጥተን በጥንቃቄ ማድረጉ ግን ለሁሉም ይሄ አስፈላጊና ግዴታ የሆነ ተግባር ነው። መነሳት ያለበት ሀሳብ ካለ ስለ ነሺዳም ስለ መንዙማም ጊዜ ልስጡት ያው ቀረ የሚለው ነገር ያው ይሄ ስለዚህ ነሺዳ ስለ መንዙማ መናገር ስለ ድቤ እነዚህ ነገሮችን መናገር መሳኢለል ኺላፍም ናቸው። ማለት ያው እንግዲህ የሚያደናግሩ እንዴት ነው የሚለው ነገር በአጠቃላይ ሰፊ ኺላፍ ያለባቸው ነገሮች ናቸው። እንግዲህ ይሄ ኺላፉ ከእውቀት ከዕልም ማነስ ነው እንጂ ኺላፍ ያለባቸው ነገራቶች አይደሉም። ሁለቱም አስል ያለው መሰረት ያለው ቅድም ብያቸዋለሁ። ዲቤውን በነብዩ ሰለላሁ ዐለይሂ ወሰለም ጊዜ ተመቷል። በነቢይ ስለ ላ ሰለም ከፊታቸው ጂሃድ ሄደው ሲመለሱ፣ እንግዲህ አንድ ጃርያ፣ አንድ ሴት ጥቁር ባሪያ ከፊታቸው ድቤ ድቤ ይዛ መጣች ነቢይ ስለ ላ ሰለም ጋር እና አለቻቸው፣ ያ ረሱላ ላ ስላ ሰለም፣ አላህ ከዚህ ጂሃድ በሰላም ከሰለሙ ከመለሶ ድቤ እየመታው ልቀበለ ተስያለሁኝ፣ ስለት ገብቻለሁኝ አለቻቸው። በዚህን ሰዓት አውፊ ቢነዝርኪ ስለትሽን ሙይ አሏት ረሱሉ ላ ስ ላ ሰለም፣ ስለትሽን ሙይ። እንግዲህ ስለትን ደግሞ እንደሚታወቀው በእስልምና ስለትን መሙላት የሚቻለው ወደ አላህ የሚያቃርብ ይሁን ደግሞ ሙባህ የሆነ ማለትም የተፈቀደ የሆነ ተግባር ከሆነ እንጂ ዝም ብሎ ስለትን ከአላህ የሚያርቅ በሆነ ተግባር እንግዲህ አላህ የሚቆጣበት በሆነ ተግባር ላይ ስለትን ማሟላት አይቻልም። ለምሳሌ የሆነ ሰው የሆነ ሀራም ነገር ለመስራት ብሎ ሲለት ቢሳል ያንን ማሟላት አይጠበቅበትም። ሲጀመር ያንን ከፈጸም ወንጀል ነው ያለበትና ከዚህ አኳያ እንግዲህ ዋና መንዙማውን አስል ያለው ነገር ነው፣ መሰረት ያለው ነገር ነው። በዛን እንግዲህ ወደ ሀበሻ ሲመጣ ቅድም ብያቸዋለሁ። ለየት ያለ እንግዲህ የሀገር ቅርስም ጭምር ነው ለየት ያለ ማለት ነው፣ ዜማ ያለው ለየት ያለ ማለት ነው። እንግዲህ በድቤው ምናምን እዛው የተመታ ነው፣ ግን ሀበሻ ላይ ለየት ያለ ቃና ያለው ለየት ያለ ማለት ነው። ቦታም ያለው በጣም ማለት የተወዳጅ የሆንም ስራ ነው። አሁን ሰዓት ላይ ማለት ነው፣ በጣም መነቃቃት ይታያል። እንግዲህ ያው ማንሳት የምፈልገው ነገር ምንድነው፣ ወጣቱ ጋር መንዙማ ለማለት ነሺዳ ለማለት በጣም መነቃቃቶች ይታያሉ። በተለያዩ ጊዜ ማለት አዳዲስ መንዙማዎች አዳዲስ ነሺዳዎች ይለቀቃሉ። ነገር ግን ማለት እነዚህ በጣም ጥንቃቄ የሚያስፈልግ የሆነ ተግባር ነው። እንዴ ደግሞ በጣም ጥንቃቄ ያስፈልገዋል። ነሺዳ ስንል ምን አይነት ነሺዳ ነው ማለት ያለብን የምንለውን ነገር ከዑለሞች ጋር ብናገናኘው፣ እንግዲህ ግጥም የሆነ ሰው ወጣት ይሆን ከጻፈ በኋላ የጻፈው ግጥም ከእስልምና የሚጻረር ነገር አለው ወይ ከቁርአን የሚጋጭ ነገር አለ ወይ? ከሐዲስ የሚጋጭ ነገር አለ ወይ? ከእስልምና አስተምህሮ የሚጋጭ ነገር አለ ወይ የሚለውን ነገር ከዑለሞች ጋር ጠጋ ብሎ ያንን ነገር መማር መቻል አለብን። ያንን ነገር እንዴት ነው ብለን ለዑለሞች ማሳየት መቻል አለብን እንጂ ዝም ብለን ዘው ብለን መግባት የለብንም። ሁለተኛ ደግሞ ይህንን የሚያቀርቡ ሰው መስፈርቱ ዋና ዋና ያው መሐባ ሊኖረው ይገባል። ተነሳሽነቱ ከልብ ካለ ከልብ ያለው ተነሳሽነት ነው ያን ወደዛ ነገር እንድትገባ የሚያደርገ ትልቁ ነገር። ግን በእንደዚህ አይነት ሁኔታ መስፈርቱን ልናሟላ ይገባል እንጂ ዝም ብሎ ማለት ነው ዱንያዊ ጥቅም ለማግኘት ወይም ደግሞ በቃ ሚዲያ ላይ ለመታየት ታዋቂ ለመሆን አይነት ማለት የለብን። የክላሳችን ማስተካከል መቻል አለብን። ለምን ብዬ ነው የማደርገው ይህንን በማቀርበው አላህ ዘንድ ቦታ ለማግኘት፣ አላህ ዘንድ። ምክንያቱም ነቢያችንን አለይሂ ሰላቱ ወሰለም አላህ ያወደሳቸው፣ አላህ ያከበራቸው መላኢኮች ትልቅ ቦታን የሰጣቸው፣ ከነቢያቶች በአጠቃላይ አላህ አሽራፍ ያደረጋቸው፣ የተከበሩ ያደረጋቸው ምርጥ ኸልቅ ናቸው። ረሱልላህ ሰለላሁ ዐለይሂ ወሰለም የሳቸውን ደረጃ ተናግረን፣ የሳቸውን ደረጃ ግጥም ብለን፣ መንዙማ ብለን፣ ነሺዳ ብለን አንጨርሰው። በጣም አላህ ያወደሳቸው፣ ያከበራቸው ትልቅ ናቸው። ረሱልላህ ሰለላሁ ዐለይሂ ወሰለም እና ከዚህ አኳያ ግን ስንል ጥንቃቄ በተሞላበት አይነት ሁኔታ ብንል ኸይር ነው። ጥንቃቄ በተሞላበት አይነት ሁኔታ ማለት መቻል አለብን። ሌላው ደግሞ ይሄ ረመዳን እንደመሆኑም የተለያዩ ነሺዳዎች ይኖራሉ። በዚህን ሰዓት ደግሞ እነዚህ ነገራቶች አንድ ጊዜ ማለታችን ብቻ አስር አጅር የምናገኘው መንሰላ ዐለይ ሰላትን ዋሕድን ሰላ አለይ ብሂ ዓሽረን አሉ። አንድ ሰለዋት በእኔ ላይ ያወረደ ሰው አላህ ዐሥር ሰለዋት በእሱ ላይ ያወርዳል አሉ። ይሄ ሰለዋት ተብሎ የሚባለው ነገር አልኸሩጅ ምን አልظلمات ኢለአልኑር ከጨለማ ወደ ብርሃን መውጣት ማለት ነው። ትልቁ የሰው ልጅ ጨለማ ላይ ምንድን ነው ኩፍር ላይ መሆን ነው። ያን ከዛ ጨለማ አላህ ከገላገለው በኋላ የቂን ማጣት አለ፣ የእስጥቃማ ማጣት አለ፣ የተወኩል ማጣት አለ። ልባችን ላይ የተለያየ ቆሻሻ ተግባራቶች አሉ። ከነዛ ነገሮች መውጣት ማለት ነው። እንግዲህ አሁን በሕይወታችን ብዙ ሰላት እንግዲህ ላንሰግድ እንችላለን፣ ላንዘክር እንችላለን፣ ብዙ ጾም ላንጾም እንችላለን፣ ሱና ተግባራቶችን ላናደርግ እንችላለን። ነገር ግን ማለት ነው አንድ ጊዜ በነቢያችን ሰለላሁ ዐለይሂ ወሰለም ሰላዋት በማውረዳችን ትልቅ የሆነ አጅር ትልቅ የሆነ ምንዳ የምናገኝበት የሆነ ተግባር ነው። ይሄ የሚበረታታ፣ ወጣቱም ዘንድ ማድረጉ የሚበረታታ፣ ልጆችም ዘንድ የሚበረታታ የሆነ ተግባር ነው። ከቁርአን ጎን ለጎን አድርጎ ቁርአንን ከፊት ይሁሉም። አሁን ይሄ መንዙማ ምን እንደለው ነገር፣ ግጥም ምን እንደለው ነገር፣ ነሺዳ ምን እንደለው ነገር፣ መንዙማ ምን እንደለው ነገር፣ አስሉ ከምንድነው፣ መሰረቱ ከምንድነው ስንል ከቁርአን የተወጣጣ መሰረቱ ከምንድነው ስንል ከሐዲስ የተወጣጣ ነው። ሐዲስ ላይ ያሉ ነገራቶችን እንግዲህ በግጥም መልኩ አድርጎ ነሺዳ እንግዲህ ቁርአን ላይ ያሉትን ሐዲስ ላይ ያሉ ነገሮችን በግጥም መልኩ በነሺዳ በሐዲስ መልኩ በመንዙማ መልኩ አድርጎ እንግዲህ ማውጣት ነው። በእንደዚህ አይነት ሁኔታ መነሸል በዜማ ማድረጉን እንጂ ያው ተግባር ራሱ ነው። እንግዲህ ትልቅ ቦታ ክብር ልንሰጥ የሚገባ ለቁርኣኑም ለሐዲሱም ልክ እንደዚሁም ደግሞ ለመንዙማው ስራሮቻችንም መሻይኾች በጣም ማለት ነው ለፍተው በእንደዚህ አይነት ሁኔታ እኛ ጋር አደርሰውታል። እኛ ደግሞ አሁን እኛ ጋር ደርሷል። በጥሩ አይነት ሁኔታ እነሱ በለፉለት እነሱ በከፈሉት መስዋዕትነት ልክ እኛም ተቀብለን በእንደዛ አይነት ሁኔታ ኃላፊነታችንን መወጣት መቻል አለብን። እንግዲህ ሰፊ የሆነ መስአላ ነው። ቅድም እንዳልኩት እንግዲህ ሰፊ የሆነ ፕሮግራም የሚያስፈልገውም የሆነ ነገር ነው። ግን ማለት ነው አጠር ባለመልኩ ነሺዳና መንዙማ ምንድን የሚለው ያው ይህንን ይመስላል። እናመሰግናለን ስለሰጡን ሰፊ ማብራሪያ ኡስታዝ። በስተመጨረሻም እንኳን አደረሳችሁ መልእክቶን እንዲያስተላልፉ እድል ስጦት ያው እንግዲህ ረመዳንን ወር አላህ ስብሃነወተዓላ አስጀምሮ ላስጨረሰን ጌታ ምስጋና ይገባው። ትልቅ ጸጋ ነው፣ ትልቅ ንዕማ ነው። አላህ ስብሃነወተዓላ ለተለያየ ሰው እንግዲህ አላህ ስብሃነወተዓላ ይፈጥራል፣ ከፈጠረ በኋላ ይመርጣል። ምርጫ አላህ ነው፣ ሁሉም ነገር ይመርጠው አላህ አዘወጀል ነው። እና እኛንም አላህ ስብሃነወተዓላ ረመዳንን ጾመው ቆመው ለዚህም ደግሞ ለዚህ ለበዓሉ ከሚበቁ ሰዎች አላህ አዘወጀል አድርጎናል። ምስጋና ይገባው፣ አልሃምዱሊላህ ማለት ወዳለሁኝ። ከዛ ደግሞ ያው ለሁሉም ለመላው ዓለም ላይ ላሉ እንግዲህ ለእስልምና እምነት ተከታዮች ለሙስሊሞች እንኳን ደስ አላችሁ። እንግዲህ እንኳን አደረሰን እንኳን አደረሳችሁ። ለየት ባለ አይነት ሁኔታ ደግሞ ለኡስታዞቼ የተለያየ ቦታ ያላችሁ ኡስታዞቼ ያላችሁ መሸይኾች ያላችሁ ለእናንተም ለአባት እናቶቼ ለዚሁም ደግሞ ወንድሞቼ ያሉ የተለያየ ቦታ ሁለተኛ ደግሞ አብረው ከኔ ጋር መድረሳ ያሳለፉ ረጅም አመታትን ቆይተን ተምረን እስከመመረቅ ድረስና ያው ወደ ሀላፍነት ቦታ ላይ እስከመግባት ድረስ አብራችሁኝ ለቆያችሁ ለነበራችሁ ወንድሞቼ የባዕሉ የሰላም፣ የፍቅር፣ የመተሳሰብ እንግዲህ በየአመቱ የሚደርስ አይነት ሰውም ይበለን፣ እንኳን አደረሳችሁ እንኳን አደረሰን ማለት ወዳለሁኝ ሹክረን። እሺ እናመሰግናለን በጣም ኡስታዝ ስለጊዜዎት። የተከበራችሁ የሀዲያ ቴሌቪዥን ተከታታዮች የ1446ኛውን የይዳል ፈጠር ባለም ምክንያት በማድረግ ያሰናዳንላችሁ መሰናዶ ይህንን ነው ሰን ነበር። አብራችሁን ስለቆያችሁ ስለጊዜያችሁ እናመሰግናለን። ከቀሪው ከሀዲያ ቴሌቪዥን መሰናዶ ጋር አብራችሁን ሁኑ። መልካም ባል